ኢትዮጵያ ትቅደም ብሎ አላላመው እንዴ ኢትዮጵያ ሀገሬ ደስ ይበልሽ እንዴ ጃርተ ደንበርሽ ተከበረልሽ እንዴ ልጆችሽ ሁላ ታጠቁልሽ እንዴ በታጠቁት ላይ ካቺ ይደርበው እንዴ ኢትዮጵያ ሀገሬ ማን ካት ብለው እንዴ ኢትዮጵያ ሀገሬ የምትነካማ እንዴ አንጃ ብቅ ብጎራዴ ሁላ እንዴ ኢትዮጵያ ሀገሬ የምታረበው እንዴ በላው የምናበሬ እንዴ ኢትዮጵያ የምታበቅለው እንደ በል አዝመራ ፍሬ እንደ በል ፋሽን ሲነፋ አታውራ ወሬ እንደ በል ሲደወል አታውራ ወሬ እውግዛለች ኢትዮጵያ ሀገሬ እንደ በል ኢትዮጵያ ሀገሬ አስራ አራት ወልዳ እንደ በል አስራ አራት ወልዳ እንደ በል ቢከዳ እንደ በል ጭፍን ከፈር እንደ በል ማሪ ተረዳ እንደ በል በጫማ እንደ በል በግር ጨምሮ እንደ በል ገደ ያምሳ ሰው እንደ በል ቅርብ ተሻግሮ እንደ በል ቅርብ በረካ

እስቲ አንዳንድ አንድ ጊዜ እስቲ ስማስተዋሻ ላቸፈር ለሙሉ እስቲ ልስታችሁ እንደበል አረ መተውን ሞተ እንዳትሩ ምሽት ቀብራችሁ እንደበል ጥቃት ባገሩ ታስገባላችሁ አየር በሰማይ ተፍለቀለቀለት ሰራዊት ሁላ ወሪ ቆረጠውለት ጥጅት እንዳፈር የታፈሰለት ታንኩ በምድር ያንጃበበለት ደም ውሃ ሁኖ ሰው የበላለት ምን አለ ሰማይ እምቢ አለ መሬት ህም ጃለ ሊሆን ነው ተረት የወንበሬ ልጅ አንፈርካሽ ታጣሎ ጅግራ እንዳንጎራሽ ሰላሳ ጎራሽ መጣ ክላሽ

ጀግናው አድሬ እምቢኝ አለ እለት አምሳ አለቃ አስታለቃ አምሳ አለቃ ማስቴ እምቢኝ አለ እለት ገበል የዓመተው ደጉም ጀግናና ጀግና የገጠመ ዕለት። አሁን በፍንጃል በፍንጃል ሲናኝ ከክላሹ ጋር የሚመስለው መናኛ

አትሸበሩ፣ አትደንግጡ። ደንደን በልና ገልበጥ ብላችሁ ቦታ ለውጡ ነው በትናንትና ሁለት የጨነቀለት የቦደንፋኑ የተከበበለት ያፈሳ ፋኑ የደረሰለት። ምን አለ ሰማይ፣ ምን አለ መሬት

አዝናችን ገጣለን ማለት ነው። ሁሉም ሰው የጠኝቹን ያረጋል ማለት ቀስ ብሎ ነው። ባንዴራው ቀስ ቀስ እያለ ቀስ ወደ ላይ ማንሳት ማንሳት መመለስ ማለት ነው። አሁን ወንድም በጀግናው የሚተካ ወንድም መሳሪያው ወድቋልና ማንሳት ይችላል ማለት ነው። እሺ እንዲህ ነው አጫፈር ቱማ ዳንግላ። የወንድማችን የቃብር ስነ ስርዓት ለመፈጸም የተገኛችሁ በመጀመሪያ የሃይማኖት አባቶች ጠዋት በኪዳን በማድረስ ቀን በመቀደስ ክርስትና በማንሳት ሞት በመፍታት የምታገለግሉ የሃይማኖት አባቶቻችን ሃይማኖታችን እንዳትበጠስ እየተዋጋችሁ ያላችሁ የሃይማኖት አባቶቻችን ካህናት፣ ዲያቆናት፣ መምህራን፣ መዘምራን ቆሞስም ካላችሁ እንዲሁም አገራችን ኢትዮጵያ በጠላት ወራሪ ስትወረር አገራችንን አናስደፍርም በሚል የተፋለማችሁ የተዋደቃችሁ አሁን ለተፈጠረው ትውልድ ያስረከባችሁ ኩራን አባቶቻችን እንዲሁም አባቶቻችን ሲዘምቱና ሲታገሉ ስንቅ ሰንቃችሁ ሀብት ንብረታችሁን ጠብቃችሁ ልጆችን ሰብስባችሁ ቤታችሁን ስጠብቁ የቆያችሁ እናቶቻችን፣ አሁንም የኢካዲው ባንዳ ሃይማኖታችን ለማስፈታት መንግስት እኛን እየተንደረደረ ባለበት ሰዓት እምቢ ለሀገሬ ለአማራ ብላችሁ በየሸረሩ በየጫካው በድሩ እየተንከላቻችሁ የምታገሩ የፋኖ አባላት ቤተሰቦችን በሙሉ እንዲሁም ወንድሞቻችን ሲታገሉ፣ ሲወድቁ አሁንም ሀብት ንብረትና ቤት ቤተሰብ ሸክፋቸው ስንቅ እየሰጣቸው የምታገለግሉ የፋኖ ባለቤቶች በሙሉ፣ ይህ ወንድማችን ፋኖ መተው ደጉ መውለድ መክበት አያቅተውም ነበር። ነገር ግን ያለበት ደረጃ አሁን የመጨረሻ ጫፍ ላይ ስለሆነ ሃይማኖታችን ለማስፈታት አማራ በሀገሩ እንዳይኖር ሲደረግ አግብቼም ወልጄም መኖር አልፈልግም፣ ሊያኖረኝም ስለማይችል እምቢ ለሀገሬ ሀገሬን ነጻ ስላወጣ ምንም ትዳር አልመሰረትም ወይም በቤተሰብ ጋር መኖር አልፈልግም በሚል እምቢ ለሀገሬ ብሎ ወደ ጫካ የወጣ የኛን ሃይማኖት እምነት ለማስከበር ሲነሳ ሲወድቅ፣ በየጦር ግንባሮች የተሰለፈበት በርካታ ጀብዱዎችን አስመዝግቧል። በፈሳም በበራም በዳንግላም በተለያዩ ቦታዎች የጦር ውጊያዎች ብዙ ጀብዱዎችን አስመዝግቦ በትናንት በትናንትን እውነት በአንድ አውካዴ ወራሪ አድማ ብትናና ምንሻ እንዲሁም መከላከያ ተቀላቅሎ ወደ ወደን አካባቢ በመግባት ይህ አቸፈርን የወደን ፋኖ ሲታፈኑ ጅግነው ጦሩን በመያዝ በፋሳ በበራ ጦር በመንዘርዘር ገብቶ ባደረገው የጨበጣ ውጊያ ደርድሮት ደርድሮት ገና ሁኑልኝ ጓዶች በሚል ጠላቱን ሁሉ ከደረደረው በኋላ ወገኖችም፣ አገሮችም፣ ጓዶችም፣ አገሬም አማራ ገና ሁኑልኝ በሚል የመጨረሻ ጠፈንታዬ ሆኖ ታሳውታል። ነገር ግን ይህ ጀግና እኔ እንዳለው በማተቤ እየታገልኩ እየሞት እያወደኩ እስካሁን ቆይቼ አሁን ግን ነፍሴን እግዚአብሔር አምላክ በገነት ስለሚያገባት ባንዳውን ሰላም ስንዋጋ ቤተክርስቲያን የሚያቃጥለውን ስንዋጋ ስለሞትኝ ለኔ አታስቧት፣ ጨነቁ። ለእናንተ ግን ይችን ሀገራችን ማተባቸውን እንዳያስፈቷችሁ አደራ ተጠንቅቃችሁ ጠብቁልኝ። ልክ እንደኔ ተጠንቀቁልኝ። አገሬን፣ ወገኔን፣ መሳሪያዬንም የተዋደቁባትን አደራ ብሏቸው።

እዩት እኔ ወንድማችን ይሄን መሳሪያ አሁን ሲጣል ጀግናው ወንድሙን ያለሁና የወንድሜን መሳሪያ ማንም አያነሳትም፣ ወድቆም አትቀርም በሚል የወንድሜን መሳሪያ ይዤ ሀገሬን እንደሱ ፈለንላታለሁ። እስኪ ተፋደጉ

ለገንዘብ ብላችሁ ሀገር የሸጣችሁ፣ እንደምን እንደምን እነዚህ ምንሾች ወንድማቸውን ወይ ይገላሉ፣ በገንዘብ ብለው ሰው ይሸጣሉ። እኒ ምንሾች ሰይጣን ነው እንጂ ሰው ይባላሉ። እርሻቸውን ትተው አገር በገንዘብ ወይ ይሸጣሉ። እነዚህማ ማ ሰይጣን ነው እንጂ አድማበቱ ነው ሰው ይባላሉ። ዝራ ነው እንጂ ያጅር ያመል ገና ሲወለድ ነገረ ሰሪ መተው ደጉ አይወድም ነበር ነገረ ሰሪ ወደዚያ ሆነን አለ ስልክ ምን ትደውልም፣ ወደዚህ አሁን ለሀገራችን አረሟት አትሁን ያለ ጌታቸው አዲስ። ለሀገራችን አረሟ አትሁን ሀገር ሲሉት የማይናገር ሀገር ሲሉት የማይናገር ወስዋሳ ነገረ ሰሪ ያበቅላል። ሀገር በክላሽ ጥቂት ግንባሩን ነበር አለ ዘመነ ካሴ። ስምንት ሽማግሌ ነው ያለው ፋኖ ነው። ስምንት ሽማግሌ ስምንት ቀን አይፈርድም። በስምንተኛው ቀን ፍርዱ ተገልብጦ ዘመንን ያስሩሳል። ሊበው ተቀምጦ ከተተኮሰ ሰዓት ክብሪቱ ነው ያለ ከተተኮሰ ሰዓት ክብሪቱ

ክላሽ ነበረ የጁ ብረት ዘወር ካረገ ማይሰትበት አሁንም ነበር ያለ ዱነት አገርን ጠላት ወረራት ብለው ሲልኩበት የልጅ የተከበበ መሲሆን አፍራሽ ከልጅ አንበሮች አለው ዝምድና ሲናገሩት